ገብቶ ይኗ ጌም ከተጫወታችሁ በምን ተሰዳድባችሁ ነው የሚሰድቡ ብዬ ነው ተሰዳደብኩኝ። ቶ በኮሜንት ሰደቡ። ግን በደምብ እርግጥ ታሪክ ምናምን በዱሮ በዱሮ ፀሎት አደረኩ። ሰደብካቸው ያ ተሳደብኩኝ። ከዛ በኋላ ትክክለኛ ነገር አላደረኩ። አይ ኮሜንታተር አሁን ኮሜንታተር እኮ ኩማ ማን ይስደብ ማን ይስደብ ካታውቅም ገባት ሶ ብዙ አሁን እነዚህ ብዙ ሰዎች ሊሳደቡ ይችላሉ። ቪዲዮ ወጥቶ የሰራብት ሰው ካለ ነው ለሱ የምትመልስለት። ከዛ ውጭ ግን ኮመንት ለሰደበ ሰው አትሳደብ፣ ከህዝብ ጋር አትጣላ። ለምን ተነስቼ መሳደብ ተጀመርኩ ታውቂያለሽ? ስልክ ላይ ቁጭ ብዬ ምናምን ላይፍ እየተቀመጥኩ ነበር እና በጣም ይሰርቡ። ከዛ በኋላ ሞቱ አሉ ቪዲዮ ምናምን ይሰሩ የለም እና ቪዲዮ ጌም ላይ እኮ ኩማ ጌም ላይ እኮ ተሸናፊም አሸናፊም በዛ ወገን የሚፖስተው ነገር አለ ምናምን ነገር ኢትስ ኦኬ። እና ስሜት ያው ተናገርኩ በቪዲዮ ነው በላይቭ ነው ሰውን ተሳይ ማለት የተሳደብኩ ማህበረሰቡ ወጥቼ ይቅርታ ጠይቃለሁ። ይቅርታ የበለጠ ነገር በቃ ኢትስ ኦኬ። ይቅርታ ጠይቃ፣ አንተ ከማህበረሰቡ ጋር አትጣላ። ኢትስ ኦኬ አልጣላ ማለት ልጁ ልጁ አብሮ የተጫወተው ልጅ ተሳድቧል። አራ ተሳደበ፣ አረ ይውዋ ልጅ ነው መጣው እሱ ምንም ካላለ አንተ ለኮሜን ተነስተህ እንደሱ ደግሞ መልካም ጥሩ ሰዎች ስላሉ

ይቅርታ ጠይቃለሁ። በላይፍ ላይም ሆነ በቪዲዮ ሰርቼ ፖስት አረጋለሁ። ሰው ደሞ ሰው ደሞ ጥፋቱን አምኖ ይቅርታ ከጠየቀ እድል ስጡ። ዝም ብላችሁ አትሳደቡ። በቃ አሬ እናገሩ ይሳደቡ። ግን ማታቁ ሆነ ዳግመኛ ጥሪ ካምፓኒ ካምፓስ እንዲደረግልኝ አረጋለሁ። እንደውም ላይሲንስ አሳድሽን እንመለስላችሁ። አይ ተዋቸው ተዋቸው፣ አለፎ በእንደዚህ ኮመንት ደግሞ እሱ ይቅርታ ልጠይቃለሁ ካለ ስድቡን ቀንሱት። ያረቢ በስመአብ። ምንድን ነው አይሻ

አረ እኔ ከእንደዚህ ነገር ለአምልጥን እኮ እንደዚህ ያላቅም እኔ ያውን በቤት የለምርኩ ኩማ ልብ ምናምን ቤታዬው እንወድሻልና አፈቅሽ ምናምን ነው። አሁን ስመጣ የሆነ አገር የመጣውን ነው መሰለኝ፣ የሆነ አገር አረ ጋይስ ልብ ላኩ። ቤቱ ሙሉ በልብ በስመ አብ፣ አሁን መንፈስ ቅዱስ እንድምን ተፈጥሮ ነው ቲክቶክ ላይ። አረ ውዶቼ ልብ ላኩ፣ እግዚአብሔር ሙሉ ስድብ ነው። አረ አረ፣ በስመ አብ፣ ተው ተው ተው፣ አንተ ይቅርታ ጠይቅ፣ በዘር አትበላላ በቃክ ያረዲ ከዘር ወጥቻ በዘር አልነካካም። ቢያውለው ግን እንደዚህ ምናምን ማታ በዘር እንዳመጡብኝ በዘር ምናምን አልሰማችሁ። በቃ እትሶክ አንተ ኮመንት ስለጻፈ ብቻ ከዘር ጋር ተጣላታስ? ወይ ወይ፣ ፍስማ ማራዊ የሆነ ነገር ወይ ልብላቆ የሆነ ነገር በእግዚአብሔር ፍስማም፣ ኮማ አረግሪ፣ አረግሪ፣ አረግሪ፣ ተወረርኩኝ፣ ተወረርኩኝ፣ ጋይሰ ኮመንት ነው ፋርገድ ዘፈን ከፍተቀውጠው እንጂ አይቻልኝ። ይኸው ልብ እየላኩ ነው። እግዚአብሔር ይስጣችሁ፣ እንዳው ልብ የምትልቁ እግዚአብሔር ይባርካችሁ ውዶቼ። ልብ ላኩ ወይ ልብ ላኩ ወይ፣ ቁጥር ጻፉ በፈጠራቸው አምላክ። እሺ ወይ፣ በስመ አብ ወመንፈስ ቅዱስ። ከየት ነው የሚፈልቁት? ስልብ ደግሞ ከየት እንደማመጡ አላውቅም እኮ የምሳደቡት ደግሞ አመቶ ፎሎር ሀያ አስር ምናም ፎሎር ያሉ ሰዎች ነው። ወይ ወይ፣ ጋይስ በልብ ሙሉትኝ ቤቱን። በስመ አብ ወመንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ። ምን ብለህ ነው ቃላት አውጥተህ የተሳደብከው? እንደዚህ በሰላም አይደለም የሚሰድቡ። የሆነች ነገር ነክታቸዋል እንዴ? የከምባታ ልጆች ናቸው፣ የሀድያ የባህል ልብስ ለብሰው ሲሳደቡ የነበሩት ልጆች ናቸው። የሀድያ የባህል ልብስ የለበሱ ሲሳደቡ የነበሩት ምን ጉድ ነው? የታዲያ የት ከምባታ ገባችሁ? አረ ተው

ሬ ኩማ ቤተሰቦች የትሄዳችሁ ልብ ሙሉለት፣ ጋይስ ልብ ሙሉለት። ዘመዶቹ እንዴ ቤቴን አስቀይርና ውጭስ፣ በልብ ምን አስቀይራለሁ? ዘጠና አካውንት እየከፈቱ የውቅኝ ጥራ ተው ፍቅር ብቻ ተው ፍቅር ሆኖ እሺ ውዶች፣ ቀልብ ብላኩ ሰላም ፍጠሩ። እሱ ይቅርታ ጠይቃለሁ ቪዲዮ እሰራለሁ ብሏል። በቃ ሰው ቪዲዮ ሊሰራ ሲል እድል ስጡ። በቃ ሞር እንዲሳደብ ምናምን ዘር እንዲባላ ሳይሆን ጥፋቴን ዘር ተናደድኩኝ የተሳደብኩት ቪዲዮ ይቅርታ እሰራለሁ አለ። በቃ ኢትስ ኦኬ ሰው ሲናደድ ይላል። አንዳንዱ ሰው እኮ ጭራሽ ይቅርታ አልልም ብሎ ዝም ብሎ ይሳደባል። ተሳደባችሁ እናንተም በኮመንት ምንም ያንን ሰው ማስቆም አትችሉም። በቃ ትቀራላችሁ ተሳድባችሁ ገባችን። ከዛ ሁሉ ግን ጥፋቱን አምኖ ይቅርታ ጠይቃለሁ ስላለ በቃ አትሳደቡ፣ ዘር አትሳደቡ። ወደ ስልብሱ እንዳልመለስ አለተሁን በእናታቸ አትግፋፉ። አንተ እግዚአብሔር ሆንክ እንደ ፈጣሪ ሆንክ ሙሉቼ ከቻላችሁ ልብ ልቡን ባትልቁ አንዳንድ ቁጥር ጻፉና ቤቱን በአንዳንድ ቁጥር ሙሉት።